ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። እንደ ሁሌው የተለያዩ መሰናዶዎችን ይዘንላችሁ ቀርበናል። ብሩክ ጥላሁን ፕሮግራሞቹን እየመራውኝ አብሬያችሁ ቆይታ አድርጋለሁ እስከ ፕሮግራማችን ፍጻሜ። ኢትዮ ቴሌኮም ከሰሞኑ የተቋማት አሰራሮችን ለማዘመንና ኢንተርፕራይዞችን ለደንበኞቻቸው የላቀ አገልግሎት በማቅረብ ቀጣይነት ያለው እድገት እንዲያስመዘግቡ የሚያስችል በክላውድ ሶሉሽን የታገዘ በርካታ የኢንተርፕራይዝ ሶሉሽኖችን አስተዋውቋል። ሶሉሽኖቹ በተለያየ ዘርፎች ላይ የተሰማሩ ድርጅቶች የራሳቸውን መሰረተ ልማት መገንባትም ሆነ ቁሳዊ የመረጃ ማዕከል ሳያስፈልጋቸው አስተማማኝ የኢንተርኔት አገልግሎት በመጠቀም አገልግሎቶቻቸውን እንዲያሳድጉ የሚያስችል ነው። በዚህ ጉዳይ ላይ የተሰናዳ ዝግጅት አለ። ተከታትለን እንመለስ። ኛ ቡዝ ላይ የቀረበው የዲጂታል ካትል ትራኪንግ ነው። ፋይናንሻል ተቋሞች ሊሆን ይችላሉ፣ ባንኮች ሊሆን ይችላሉ እና ስሞል ኤንድ ሚዲየም ኢንተርፕራይዝ ሶሉሽን ያላቸው ደንበኞቻችን የተለያዩ ካትሎች፣ ካትል ማለት ያው የሚኖራቸውን ከብቶች፣ በጎች፣ ፍየሎች፣ ግመሎች ሊሆን ይችላል የቤት እንስሳዎችንም ጭምር ያካትታል ማለት ነው። እነዚህን እንስሳቶችን እንዴት ነው ትሬስ ማድረግ የሚቻለው ትራክ ማድረግ የሚቻለው የሚለውን የሚያሳይ ሲስተም ነው። ከአምስት ዓመት በላይ ያገለግላል። ስለዚህ ምን ያህል አመት ሆኖታል፣ ጤንነቱ፣ ክትባት ወስዷል አልወሰደም፣ እንዲሁም ደግሞ ከማን ስር ነው ያለው የሚለውንም መረጃ መሙላት ይቻላል ማለት ነው። ሶሉሽኑን የምናቀርብበት አማራጮች አሉን፣ ዲቫይሶች አሉን። በተጨማሪ ሶሉሽን ማለት ነው፣ ዌብ ቤዝድ እና አፕሊኬሽን ቤዝድ የሆኑ ተጨማሪ ሶሉሽኖችም አሉን ማለት ነው። ማኑዋሊ ሲሰሩበት የነበረውን የማይክሮ ፋይናንሲንግ ስራዎችን ዲጂታል አድርገን ሞደርናይዝ በሆነ መንገድ ማቅረብ ነው። ትልቁ የሶሉሽኑ ክፍል ብድር ጋር ተያያዥነት ያላቸውን ኦፕሬሽናል ስራዎችን ሊሆን ይችላል፣ ኦዲቲንጉን ሊሆን ይችላል። ፋይናንሺያል ተቋም ደግሞ በየጊዜ መምጣት ያለባቸው የትራንዛክሽን ሂስትሪዎች አሉ፣ እነሱን ዲጂታላይዝ በሆነ መንገድ ማቅረብ ሊሆን ይችላል። በተጨማሪ ደግሞ ሴኪዩር ያደርጓል ሞር ከእጅ ነጻ ወይም ደግሞ ከማኑዋል ስራ በነጻ ቁጥር ከምንም በላይ ትልቁ አድቫንቴጅ የሚሆነው ከሴኪሪቲ አንጻር ኮስት ኢፊሸንት ነው። ከክላውድ ጋር ኮላቦሬት አድርጎ ስለሆነ የሚሰራው ደንበኛው የዳታቤዝ ሹል ሊያመጣበት አይችልም። ለኢንድ ከስተመሩ ሰፖርት የሚያደርግበት አፕ አለው። ፐርሰናል አፕ ስላለው ደንበኛው ሴቪንጉን ማወቅ ቢፈልግ ትራንዛክሽኑን፣ ከዚህ በፊት ያደረጋቸውን ትራንዛክሽኖች ማወቅ ቢፈልግ የቀረበትን የብድር ደረጃ ማወቅ ቢፈልግ ምን ያህል መበደር ሴቭ ባደረገው መጠን ምን ያህል ደግሞ መበደር ይችላለሁ የሚለውን ነገር ማወቅ ቢፈልግ እንዲሁም ደግሞ ብድር አፕሊኬት ለማድረግ ቢፈልግ እነዚህን ነገሮች ሁሉ ማግኘት የሚችልበት ጥሩ ዲቨሎፕ የተደረገ ሲስተም ነው። AMS ወይም ኤዱኬሽን ማኔጅመንት ሲስተም የሚባለው ኦቨርኦል ከኬጂ እስከ ዩኒቨርሲቲዎች ድረስ ሁሉንም ያስተዳደሩንም የትምህርት ሂደቱንም የወላጅና የአስተማሪውን እንዲሁም የወላጅ ከተማሪ ጋር ያለውን ግንኙነት የሚያሳልጥ ዲጂታላይዝ የሚያደረግ ሶሉሽን ነው። ይዘን የመጣ ነው። ከቴሌክላውድ ጋር ኢንተግሬት መሆኑ፣ ሰኪውርድ መሆኑ በቀላሉ አክሰስ መደረጉ ወጭ ቆጣቢ መሆኑ ልዩ እንትን ቫሊዩ ፕሮፖዚሽን አለው። በቀላሉ የትም ሆኖ መማር ይችላል። ፈተናዎችን መውሰድ ይችላል። አሳይመንቶችን ሰሚት ማድረግ ይችላል። ላይብራሪውን ያለውን የላይብራሪ ላይ ያለውን ሪሶርስ ሁሉንም በስልኩም ሊሆን ይችላል፣ በላፕቶፑ መጠቀም ይችላል ማለት ነው። ኮሚኒኬሽንም በዛ ውስጥ አለው። መምህሩ ከወላጁ ጋር ስለ ተማሪው የሚጻጻፉት ነገር ይኖራል። እንደ አንድ ኦፊስ ያስፈልጋሉ የሚባሉ የኢሜይል፣ የስቶሬጅ፣ የቻት፣ ቪዲዮ ኮንፈረንስና የመሳሰሉትን አንድ ላይ አድርጎ ያመጣ ክላውድ ቤዝድ የሆነ ሶሉሽን ነው። በተለይ የቪዲዮ ኮንፈረንስ ቱሉ ብዙ ከስተመሮቻችን ሎካሊ ስለሆነ ራውት የሚደረገው የላተንሲ ኢሹ የለውም። ማኔጀሪያል ሌቭልም ሆነ ስታፍ ሌቭል ላይ ያሉ ሃይ ፐርፎርማንስ ያላቸው ላፕቶፖችን መግዛት አቁሞ ኢንተርኔት ብቻ አክሰስ ማድረግ የሚያስችል ሙሉ ትሎቻቸው እዛ ላይ ስለሚሆኑ ያን ነገር በከፍተኛ ሁኔታ ይቀንስላቸዋል። በስልክ አክሰስ እንዳይደረግ ከፈለግሽ አለማድረግ ትችላለች። ግን በስልክ አክሰስ መደረግ ከተቻለ ኢቨን ላፕቶፕ የሌላቸው ምስታፎች ስፕሬድሺትንም ወርድንም ምንንም መጠቀም ይችላሉ ማለት ነው። የተለያየ አገልግሎት ላይ የሚሰሩ የኢንተርፕራይዝ ሴክተሮች ወይም ደግሞ ድርጅቶች ማለት ነው የምርትና አገልግሎት ያመርታሉ። ምርትና አገልግሎት ያመረቱን ፕሮዳክት ፕሮዳክቱን ስለ ፕሮዳክቱ ምንነት፣ ስለ ፕሮዳክቱ መረጃ እንደገና ደግሞ ፕሮዳክቱ የት እንደሚገኝ እንደገና ፕሮዳክቱን የሚያገኙበትን መንገድና ደንበኞች እንዴት ፕሮዳክቱን መጠቀም እንዳለባቸው የሚያስተላልፉበት ደንበኞችን አድረስ የሚያደርጉበት ወይም ደግሞ ደንበኞች ጋር ጥሩ የሆነ መስተጋብር እንዲኖር የሚያስችል ትልቁ ሶሉሽን ነው ማለት ነው። ቮይስ ይደውላሉ፣ ቮይስ ይቀበላሉ። እንደገና ደግሞ ደንበኛውም ደግሞ አድረስ ያደርጉታል ማለት ነው። ለምሳሌ ደንበኛው ደውሎ ኮል ድሮፕ ቢያደርግ ደንበኞቹ እንደገና በቀታ አውትጎይንግ አድርገው የሚያገኙበት አማራጭ አለ ማለት ነው። ሲምለስ የሆነ ኮንሲስተንስ የሆነ አገልግሎት ማግኘት ያስችላቸዋል። ያ ማለት ከተለያዩ ሶሻል ሚዲያዎች ጋር ኢንተግሬትድ ነው ማለት ነው። የኤችአርን ፋይናንስን የኢንቨንተሪ ወይም የሌሎችም የፍሊቶችንም ሊሆን ይችላል። የተለያዩ ሞጁሎች ይኖሩናል። እነዚ ሞጁሎችን በአንድ ሲስተም ኢንተግሬትድ አድርጎ በአንድ ሲስተም የምንጠቀምበት ነው። ሪፖርቶችን ለማውጣት እያንዳንዳችን የምንጠባበቀው ይቀርና እርስ በእርሳችን ያለውን የስራ ሁኔታችን ኮላቦሬት አድርገን አንድ ላይ እንድንሰራ የሚያስችል የኢአርፒ ሶሉሽን ነው። ዲፕሎይ የምናደርገውን ኮስታችን ወይም ደግሞ የካፔክስ ኮስታችንን ይቀንሳል። ማኑዋል ከዚህ በፊት የምንሰራቸውን ስራዎች በአውቶሜትድ በሆነ ሲስተም ነው የምንሰራው። በቋንቋ አምስት ላንጉጆችን ሎካል ላንጉጆችን ሰፖርት ያደርጋል። እንግሊዝኛ ብቻ አይደለም። የግሪጎሪያን ካላንደር እና የኢትዮጵያን ካላንደር አለ። ይህኛ ሁለቱንም ሰፖርት ማድረግ ይችላል። አንድ ደንበኛ የእኛን ሲስተም ወይም የአርፒ መጠቀም ሲፈልግ የኢንተርፕራይዝ ሾፖች ላይ መጥቶ ኢአርፒ ሲስተም መጠቀም ፈልጋለሁ ይላል። የሚፈልገው የትኛው ሞጁል ነው የሚለውን ካወቅም በኋላ እኛን ኮንታክት ያደርጋሉ ማለት ነው። በማርኬቲንግ ሳይድ ኢንተርፕራይዝ ደንበኞቻችንን ኢምፓወር ማድረግ የሚችሉ የተለያዩ ሶሉሽኖችን ይዘን መቅረባችንን ለማሳየት ሴኩሪቲን ሰፖርት ማድረግ የሚችሉ እንዲሁም ደግሞ በአፕሊኬሽን ሌቭል ክላውድ ላይ የተመሰረቱ እዚህ እንደምናያቸው የኢአርፒ የተለያዩ ሶሉሽኖችን፣ የኮንታክት ሴንተር የተለያዩ ሶሉሽኖችን ይዘን ቀርበናል። የተለያዩ ቢዝነሶቻቸው ላይ ሶሉሽን ዲጂታላይዝ እንዲያደርጉ ስራቸውን ማቀላጠፍ እንዲችሉ የሚያግዙ ሶሉሽኖችን ማቅረብ እንደምንችል ለማሳየት ነው ማለት ነው። ኢትዮ ቴሌኮም የአገሪቷ ላይ አሁን ካሉ ትልቅ ጃያንት ካምፓኒዎች ጋራ ተወዳዳሪ ለመሆን ስራ እየሰራ ነው። በፋይናንስ ሴክተር ላይ የራሱ ትልቅ አስተዋጽኦ እያደረገ ነው። በተለይ አሁን ቴሌቪዥን ይዞ መጥቶ ለአገሪቷ የሚሰጠው ስራ በትልቅ ነው። የኢንፍራስትራክቸር ከኮኔክቲቪቲ ጋራም ተያይዞ የሚሰራቸውን ስራ በመተባበር ስራዎችን እየሰራን ካለከው መሆኑ አኳያ እንደ ንግድ ባንክም በጣም ደስተኛ ነን። የላይፍ ስቶክ ማኔጅመንቱ በተለይ ከኢንሹራንስ እና ከባንኮች ጋር አስተሳስሮ፣ አንደኛ ገበሬውን ተጠቃሚ ማድረግ፣ ሁለተኛ ደግሞ አገርንም እና ማህበረሰብን ከመርዳት አኳያ ትልቅ ስራ እየተሰራ ነው። አያት፣ ኢንስደንት ተቋርጣ ነበር። 1407 ኦኬ፣ አላ አልደረሰም? አንተ ጋ። እሺ፣ ተነስቷል። ያው ችግሮቹ ያው ልክ ሲከሰቱ በቱሎች ነው ዲቴክት የምናደርጋቸው ሞኒተር ይደረጋሉ። ኔትወርካችን 24 በ7 ሁሌም ሞኒተር ይደረጋል። ልክ ኢንስደንቱ ሀፔን ሲያደርግ ዲቴክት ተደርጎ ኖቲፊኬሽን ይላካል። ና ኖቲፊኬሽኑ በእጅ ስልካችን ይደርሳል ሰው እጅ ስልካችን እኛም ጋር ለሁሉም ባለድርሻ አካላት ለሚመለከታቸው ሲደርስ እሱን ተቀብለን በ30 ደቂቃ በ20 ደቂቃ ውስጥ ፎሎ አፕን እንጀምራለን ማለት ነው። ቲም ሞቢላይዝ እናደርጋለን፣ ሪሶርስ ሞቢላይዝ እንዲያደርጉ እና ኢንስደንቱን ሎካላይዝ አድርጎ ቶሎ እንድጠገን። ያው ኬፒአይ ያለ ኢንሲደንቱ ከተከሰተበት እስኪነሳ ድረስ ያለው ምን ያህል ሰዓት ነው የሚለው ተገድቦ የተቀመጠ ስለሆነ ያንን ማለፍ ስለማይቻል፣ ስለዚህ በአጭር ሰዓት ውስጥ እንዲነሳ ያለው ቲም ፎሎ አፕን ይጀምራል። ስልክ ይደወልላቸዋል። ስልክ ተደውሎ ወደ ቦታው ይንቀሳቀሱና ፎልት ሎካላይዝ ያደርጋሉ። ፎልቱን አይደንቲፋይ ያደርጋሉ። ያለበት አደጋው የደረሰበትን አካባቢ ሄዶ ያንን የደረሰውን ጉዳት ጠግኖ ወደ ነበረበት ሰርቪስ ሲመለስ ያ ከ ቦታው ላይ ሰርቶ ከጨረሰው ቲም ጋር መጨረሱን ካረጋገጥን በኋላ ሲስቴም ላይ ደግሞ እንደገና ወደ ነበረበት ወደ ሰርቪስ ወደ ነበረበት ፐርፎርማንሱ ተመልሷል የሚለውን አረጋግጠን ክሎዝ ይደረጋል ማለት ነው፣ እንዘጋዋለን። አራት ዋና ዋና ዩኒቶች በዚህ ዲፓርትመንት ስር አሉ። አንደኛው ቅድም አንቺ የሚያየሽው የኢንሲደንት ማኔጅመንት ነው። ሁለተኛው ደግሞ የሲስተም ነው። እንግዲህ ሲስተም ስንል አጠቃላይ የቴቴ ቴሌኮም ውስጥ ለጥገና የምንጠቀማቸውን ሲስተሞች ያካትታል ማለት ነው። በዋነኝነት ደግሞ የፊልድ ኦፕሬሽን አሲስታንት የምንላት የፊልድ ቴክኒሽያኖቻችን ወይም የጥገና ክፍል ሰራተኞቻችን ወረቀት ይዘው አይደለም የሚሄዱት በሞባይል አፓቸው ያለ ብልሽት ኤኒታይም፣ በማንኛውም ሰዓት የትኛውም ቦታ ላይ ሆነው መከታተል ማየት እንዲችሉ ሞባይል አፕ አዘጋጅተናል ማለት ነው። ስለዚህ ኢትዮ ቴሌኮም ያው እንደ ካምፓኒም የዲጂታል ትራንስፎርሜሽን እንደመስራቱ መጠን እኛም ደግሞ ኢንተርናሊ ከወረቀት የዘለለ ዲጂታል የሆነ ቴክኖሎጂ መጠቀም አለብን ብለን የሰራ እንገናኛለን ማለት ነው። የኔትወርክ ሲስተሞቻችንን ማኔጅ ወይም ደግሞ ማኔጅ የምናደርግባቸው ሲስተም አሁን ከረንትሊ የኦፕሬሽን ሳፖርት ሲስተም ወይም ኦኤስሲ ሲስተም የተባለ ሲስተም ነው። ይህ ሲስተም ከዚህ በፊት የምንጠቀምበት ሲስተም የነበረ ሲሆን ነገር ግን በቅርቡ ካምፓኒው በከፍተኛ የሆነ ወጪ ይህንን ሲስተም የአፕግሬዲንግ ስራ ተሰርቷል። ይህ የአፕግሬዲንግ ስራ ከተሰራ በኋላ ኖክ ላይ የዚህ የፎልት ማኔጅመንት የሚባለውን ሲስተም እንጠቀምበታለን። እንደዚሁም ደግሞ ለፐርፎርማንስ ማኔጅመንቶቻችን ምን ይመስላሉ የሚለውንም ጭምር ደግሞ ራሱን የቻለ በሶክ ዲቪዥን ውስጥ የምንጠቀምበት ነው። ቴክኒሽያኖቻችን የስራ ተዛዛቸው እንዲደርሱ የምናደርግበት ሞባይል አፕ አለ። ቴክኒሽያኖች ይከፍታሉ። የእኛ ሰራተኞች አካውንት ይፈጥሩላቸዋል። ከፈጠሩላቸው ቀጥታ የስራ ተዛዛቸውን ሞባይል አፓቸው ላይ ያገኛሉ ማለት ነው። ክፍላችን ሰርቪስ ፉልፊልመንት ይባላል። አንድ ከስተመር መጥቶ ሪኩዌስት ያደርጋል። ፊክስድ ሰርቪሶችን፣ ብሮድባንድ ሊሆን ይችላል፣ ፊክስድ ላይን ሰርቪሶችን ይህን ሰርቪስ ሪኩዌስት ካረገበት ቀን አንስቶ ሰርቪሱን እስኪያገኝበት ባለው ጊዜ ያለውን ፍሎ ሪኩዌስቱን ለፊልድ ኢንጂነሮቹ ሄደው የሚሰሩት አሳይን ማድረግ እና ደግሞ ሰርቪሱን ዴሊቨር ማድረግ ማለት ነው። ደንበኞች ሰርቬ ይደረግላቸዋል። ያንንም ሰርቬ የፊልድ ቴክኒሽያኖቻችን ያደርጋሉ። ከዛ በኋላ በሽያጭ ማዕከል ውስጥ ክፍያ የሚያስፈልጉትን ክፍያዎችን ከፈጸሙ በኋላ ሰርቪሱን ሙሉ በሙሉ እስከሚያገኙበት ድረስ ያሉትን በዞን እና በሪጅን ያሉትን የሲስተም ዋይዝ ያሉትን ስራዎች የዚህ የፉልፊልመንት ክፍል ፎሎ ያደርጋል ማለት ነው። ኤኒ ኢሹ ሲያጋጥማቸው፣ ኤኒ ችግር በማጋጥማቸው ጊዜ ከበስተጀርባችን የምታገኟቸው የእኛ ሰራተኞች ያሉትን ሳፖርቶች ይሰጧቸዋል ማለት ነው። ቅድመ መከላከል ስራዎች ላይ ፎከስ እናደርጋለን መጀመሪያ ማለት ነው። ያ ማለት ምንድን ነው? በቀላሉ ኢንሲደንቶች እንዳይፈጠሩ የሞባይል ኔትወርክ እንዳይቋረጥ፣ ምክንያቱም ለብዙ ነገር የጀርባ አጥንት ስለሆነ የሞባይል ኔትወርክ ያ እንዳይፈጠር መጀመሪያውኑ በተለያዩ አማራጮች እንከላከላለን፣ ያንን ኢንሲደንት ማለት ነው። ቢያንስ አንድ የኃይል አማራጭ የሌለው የሞባይል ጣቢያ የለም ማለት ነው። ይህ ምንድን ነው? ባትሪ የሎድ ባትሪዎች አሉን ማለት ነው። ከዚህ በተጨማሪ አብዛኞቻቸው ሳይቶች ላይ ደግሞ ከባትሪው በተጨማሪ ጄኔተር አላቸው ማለት። ሁለተኛው ፋይበር ነው። አብዛኛው ሞባይል ኔትወርካችን የሚሰራው በፋይበር ሊንክ ነው። አስተማማኝ የሞባይል ኔትወርክ አገልግሎት ለመስጠት እንደዚህ አይነት አማራጭ ስራዎች ይሰራሉ ማለት ነው። አክቹዋሊ እኛው ስራችን ሳይት ላይ ስለሆነ ካለቆቻችን በሚመጡ ስልኮች ምናልባት እኛ እንኳን ኖቲስ ባናደርጋቸው ችግሮቹን፣ ከዛ ቢመጣልን የስልክ ደውል ችግሮችን ሶልቭ ለማድረግ እንሞክራለን ማለት ነው። ሶስት ሺፍት አለን። ጠዋት ሁለት ሰዓት ገብቶ እስከ 11 የሚሰራ ሺፍት አለ። ከ8 ሰዓት ከሰዓት ገብቶ እስከ ማታ አራት ሰዓት ሚቆይ ቲም አለ ከዛ በኋላ ደግሞ ሌሊቱ ሙሉ ደግሞ ሚቆይ ቲም አለ ማለት ነው። ስለዚህ በሶስት ሺፍት አጠቃላይ ነው የሚሰራው ስራው ኔትወርኩ ደግሞ ደንበኛው ኢቭን ሳያውቀው ነው ጥገና የሚካሄደው ማለት ነው። ስለዚህ የሞባይል ኔትወርክ በተመለከተ ደንበኛ እዚህ አካባቢ ኔትወርክ የለም እዚህ አካባቢ ኔትወርክ ተቋርጧል የሚል አይነት ኮሚኒኬሽን አይደለም ያለው ማለት ነው። አውቶማቲካሊ በሲስተም የታገዘ ፕሮአክቲቭ የሆነ ቀድመን ነው የምንሰራው ማለት ነው። ሃያራት በሰባት ነው ሶክ የሚሰራው፣ ሀያራት በሰባት ነው እና ኤኒታይምቲ እንገኛለን። ኤኒታይምቲ ልጆችም በመገኘት ያሏቸውን ኤኒ ኢሹ ወይም ደግሞ የሳፖርት ጥያቄዎችን ሙሉ በሙሉ ሳፖርት የሚያደርጉ ና ኦሚትድ ሆነው የሚሰሩ የስራ ባልደረቦች ወይም ደግሞ የስራ ልጆች ናቸው ያሉ ማለት ነው። አግሎ ተቋርጦ ደንበኛው ዛ እንዳያስተጋጉል ቶሎ በፍጥነት እነዛ ነገሮች ማኔ ሳደርግና ሳስተባብር ሁልጊዜም በጣም ደስ እያለኝ ነው የሚሰራውኛ የእኛ ኃላፊነት ቶሎ እንዲደርሰው በሲስተማይዝም በሪሶርስም ቶሎ እንዲደርሰው ማድረግ ነው እና ቶሎ አግኝተው ደስ ሲላቸው ማየት ለእኛም ደስ ይለናል። ዮሐንስ ግርማ እባላለሁ። ዛሬ በዘመን እና በቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ በተለያየ መልክ የኛን ሕይወት የሚያቀል ድረገጾች ሆነ የስልክ አፕሊኬሽን፣ ትናንሽ ቲፕስ እና ትሪክስ ሕይወታችን በተለያየ መልክ የሚያቀልልን እዚህ ፕሮግራማችን ላይ ይዤ ላችሁ መጥቻለሁ። አብሯችን ቆዩ። በዛሬ ፕሮግራማችን ላይ ይዤ መጣውት ሶሻል ሚዲያ ላይ ቪዲዮዎች ፖስት ለማድረግ ለሚፈልግ ኮንቴንት ክሬተር መሆን ለሚፈልግ ኢንፍሉንሰር መሆን ለሚፈልግ እነዚህም ሶስት ቱሎች የእናንተን ኮንተንት ክሪሽን እንዲያቀልላችሁና በጣም አሪፍ ፕሮዳክሽን ኳሊቲም እንዲኖራችሁም ኦዲዮም ኳሊቲውም በጣም አሪፍ እንዲሆን እዚህ ፕሮግራም ላይ አሳያችኋለሁ። የስልካችሁን ካሜራ ሙሉ ፖቴንሻል ለመጠቀም ብላክ ማጂክ ካሜራ አፕ የሚባል አፕሊኬሽን ማውረድ ትችላላችሁ። ይህንን አፕሊኬሽን ጉግል ፕሌስቶርም ላይም አፕል ፕሌስቶር ማግኘት ትችላላችሁ። እሱን ካወረዳችሁ በኋላ ይህንን አፕሊኬሽን ተጠቅማችሁ እናም የምትቀርጹት በፊት ለፊት ሴልፊ ካሜራ ሳይሆን በጀርባው ካሜራ ያኔ ሙሉ ፉል ፖቴንሻል የስልካችሁን ካሜራ በሃይስት ኳሊቲ መቅረስ ትችላላችሁ። የሁለተኛ ነጥብ እነዚህን ሃይ ኳሊቲ ቪዲዮዎች ከቀረጻችሁ በኋላ በምን ኤዲቲንግ ሶፍትዌር ነው ኤዲት የምታደርጉት? የመጀመሪያ ሬኮሜንዴሽን ካፕከት ነው። ካፕከት ኤዲቲንግ ሶፍትዌር አይፎን ኖራችሁ፣ አንድሮይድ ወይም በኮምፒውተራችሁ፣ በየትኛውን ፕላትፎርም ላይ ያንን ፉቴጅ ይዛችሁ ኤዲት ማድረግ ችላላል። ተጨማሪ ቦነስ ቲፕ ካፕከት በኮምፒውተራችሁ ኤዲት ማድረግ በምትፈልጉበት ሰዓት አፕሊኬሽኑን ራሱን አውድዳችሁ በኮምፒውተራችሁ ኤዲት ማድረግ ይችላችሁ። ግን የኮምፒውተራችሁ ፕሮሰሲንግ ፓወሩ ጉልበት ኃይል ከሌለው ካፕከት ያለው ፊቸር እዛው ብራውዘራችሁ ላይ ኤዲት ማድረግ ትችላላ። ካፕከት እንደ ኤዲቲንግ ሶፍትዌር ለቢጊነር ሬኮሜንድ የማደርገው አንድ በጣም ኢዚ ቱ ዩዝ ነው፣ እና የተለያዩ ፊቸሮች፣ ቴምፕሌቶች፣ ኤፌክቶች፣ አኒሜሽኖች እንዳለ እዛው ቢልቲን ስለሆነ እነዚህን የቀረጻችሁትን ቪዲዮ በቀላሉ መልክ ኤዲት አድርጋችሁ ሶሻል ሚዲያችሁ ላይ በቀላሉ ፖስት ማድረግ ትችላላችሁ። የመጨረሻው ሬኮሜንዴሽን እንዴት ሃይ ኳሊቲ ኦዲዮ መቅረዝ እንደሚችሉ ነው። ጀማሪ ኮንቴንት ክሬተር ከሆናችሁ ሁሉም ማቴሪያሎች ካሜራ፣ ማይክሮፎን፣ ላይት ላይኖራችሁ ይችላል። በስልካችሁ ብቻ እንዴት ሃይ ኳሊቲ ኦዲዮ ባክግራውንድ ጫጫታ ባለበት ቦታ እንዴት ያንን ባክግራውንድ ሪሙቭ ማድረግ የሚችሉት እዚህ ድረ ገጽ መጠቀም ችላላል ኦዲዮአችሁን በስልካችሁ ከቀረጻችሁ በኋላ በአዶቤ ኤንሃንስ ድረገጽ ላይ ገብታችሁ ያንን ኦዲዮችሁን እዛ ውስጥ አፕሎድ ስታደርጉ ኦዲዮን ፕሮሰስ አድርጎላችሁ ድምፃችሁን ከባክግራውንድ ኖይዝ፣ ከሙዚቃ እንዳለ ክሊር አድርጎ ድምፃችሁን ያወጣላችኋል። ከዛ ያንን ኦዲዮ በመጀመሪያው ሬኮሜንድ ያደረግኳችሁ ኤዲቲንግ ሶፍትዌር ካፕካት ውስጥ ገብታችሁ ሃይ ኳሊቲ ቪዲዮ፣ ሃይ ኳሊቲ ኦዲዮችሁን እዛው ኤዲት አድርጋችሁ ለሶሻል ሚዲያችሁ ፖስት ማድረግ ትችላላል። ተመልካቻችን ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች መሰናዶች እንገናኛለን። እስከ ሳምንት ቸር እንሰንብት።